እኔ የሆነ በጣም የማይገባኝ ነገር አለ እና እንደውም ስለ ቆይ ላንበብልህ እና አስረዳኝ። ከእሱ በፊት ከየት ቤት እምነት በፊት ከየት ቤት እምነት ነው ሰ የምታመኝበት ምንድን ነው ብዬ ነው፣ ሌላ ነገር አይደለም። ከየት ቤት እምነት ምናልባት መጽሐፈ ዶሮ በምሳሌ በክርስትና የዶሮ መጽሐፍ የሚባል አለ። መጽሐፈ ነገስት የሚባል አለ በክርስትና መጽሐፈ መጽሐፍን ታለ ስለ ንጉሶች የሚያወራ እነሱ ማየት እንችላለን ማለት ፈልጌ ነው። ቀጤ በቃት ካልፈላች ግራም ያጋባኝን ጥያቄ ጠይቀናት መልስልኛለን። በቃጤ ችግር የለውምሽ። ያኔ እውቀት ኖሮኝ ምናምን አይደለም። በጣም ይቅርታ እሺ። ከቀድመም የነበሩ ያውቃሉ ኖርማዝም ብዬሽ ሳይሆን የቤት ስላለስትሽ ቢሆን እኔም እኮ አውቃለሁ ልጠይቅ እንደገባች፣ ግን የቤት ስላለስትሽ ቢሆን መጽሐፍ ዶሮ የሚባል በክርስትና የዶሮ መጽሐፍ የሚባል እና የዶሮ መጽሐፍ ማለት ማለት ነው ብዬሽ ልጠይቅሽ ነበር። ተይው በቃ። አይ አላቅም፣ እንደዚህ የሚባል መጽሐፍ እንዳለም አላቅም። ኧረ አለ፣ እንደውም ስለ ነው የሚያወራው። ቀጥቼሽ መጽሐፍ ቅዱስ ላይ ብቻ ነው የማነበው ከመጽሐፍ ቅዱስ ያለ አላቅምመጽሐፍ ድርስ ኪላል ማለት ነው ማን መጽሐፈ ድድስቅልያ መጽሐፍ ቅዱስ ላይ ላ ጋሉ መጽሐፈ ድድስቅልያ፣ መጽሐፈ ግጽው፣ መጽሐፈ ሶስና ሶስና አለች፣ መጽሐፈ አስቴር፣ ምናሴ መጽሐፈ ይሄ ይሄ እንትኑ ዋናው መጽሐፍ ቅዱስ አይደለም። ይሄ መጽሐፍ ቅዱስ ያው የሁለት በመጽሐፍ ላምጣልሽ እኔ ጋር ያለው መጽሐፍ ይሄ አይደለም። እሺ፣ አንቺ ጋር ያለውን ክፈች። ኦርቶዶክስ ነሽ አይደል? አሁን ይሄ የሁለት ልስጥ ላሳይሽ በካሜራ መጽሐፍ እራሱ ባለ የሚችያ ይሄ ኬቲ የማዝ- ይሄ ምን ያለው ያው መጽሐፍ ላሳይሽ እራሱ አለ። ቆይ፣ ኧረ ተይ እንጂ መጽሐፍ ውስጥ ነው የምታውቂው ማለት እኮ ነው ሰማንያ አንድ ሀይሉ እያመሸበት የለም እንትን ያልልሽ። ቆይ፣ ያው ሁሉ ሁሉ ማለት እንችላለን። ቆይ እንዲቀልሽ በሬው ስላምታች ቆንዲቀሽ አንድ ሺ እንድታዩ ብቻ ነው እ ወገናችን ሌላ ነገር አይደለም። ያ እንድታዩ ብቻ ስለሆነ ያው ይህ መጽሐፍ ቅዱስን ርእሶቹን ናያች ያው ርእሶቹን ተመከች ይታይሻል እዚህ ጋር አይሻቸው መጽሐፈ ምናሴ ያው አይሽም ጸሎተ ምናሴ አይሻ፣ አይደለም መጽሐፈ ምናሴ፣ መጽሐፈ ባሮክ፣ መጽሐፈ ሶስና አይሻ ሁሉም እዚህ ጋር አሉ። ሲጨምርልሽ ወይስ ይበጣሻል? መጽሐፈ ያለበት ለዚህ እነማን ናቸው እነዚህ? ለምን ጦቢት ተባለ መጽሐፍ? አይ አሁን ገባኝ። ይሄ ሁሉ መጽሐፍ ያለበት። አይ አሁን ጥያቄያችን እዚህ ጋር መሰለሽ። ይሄ የሆነ አሁን ዲስክ ላይ የሚያውቃት መጽሐፈ ሶስና እነማን ናቸው? እነ ሶስና እና እነ ምናሴ እነማን ናቸው? ለምን በነሱ ተሰየመ? ታሪካቸው አለ በቁርአን ላይ እንደዚያ? ማለት አዎ። አይ አሁን በቃ እራስሽ መለሺው። መጽሐፈ ሦስትና የምትባል ሴት ነበረች። በቃ እሺ መለሺው። በቃ ይሄን ነው የፈለኩት። ስለዚህ አንቺም ጋር የሚለውን ነገር ልገልጽልሽ ፈልጌ ነው። አሁን ቀጥይ። እሺ፣ አሁን ገባኝ። እሺ፣ እኔ አልጠይቅ ጠይቂያው ግራ ከሚያጋባኝ ነገሮች ነው ጠይቀህ እና አንተ እንድትነግረኝ ማለት፣ ይህ ቃሉ የሚገኘው ማለት ሱራ ስድስት መቶ ሀያ አምስት ላይ አለው ማለት ነው። ለአንድ እንክፈተው ችግር የለው። በካሜራ እዚህ ከፍትና፣ ህዝቡ አንቺ ተነቢዋለች ጥያቄችን ታስቀምጫለች። ያው ከፍቼዋለሁ።

አላህ ሊመራው የሚሻውን ሰው ደረቱ ልቡ ለኢስላም ይከፍትለታል። ሊያጠመው የሚሻውንም ሰው ደረቱን፣ ጠባብ ቸጋራ፣ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። እንደዚሁ አላህ በእነዚያ በማያምኑት ላይ ርክሰትን ያደርጋል ይላልና፣ ይሰማል። ቀያው እንዴ ይሰማል? ይሰማል። አሁን እዚህ ጋር ጥያቄሽ አቅርቢናል፣ መልሰልሽ እና ማለት እና አሁን ስለዚህ እኔ እንዳላምን ያደረገኛል፣ ነው ማለት ነው። ማለት ራሱ እንዳያምኑ የሚያደርጉትን ልክ ደረቱን የሆነ ቸጋራ፣ ማለት በጣም ከባድ ቃል ነው ይሄ። አሁን እኔ ለእኔ ከባድ ነው እና ልክ ወደ ሰማይ ሰው ለመውጣት እንደሚታገል ያደርገዋል ማለት፣ ሊያጠመው የሚፈልገውን ሰው ምንም ቢያደርግ ማለት ነው፣ ሊሳካለት አይችልም ማለት ነው አይደለ? በዚህ አነጋገር ወይስ ሌላ ትርጉማለሁ? በጣም ነው አጋባኝ ማለት እኔ አላ ለሚፈልገውን ብቻ ነው የሚመረው፣ የማይፈልገውን ራሱን የሚያጠመው ማለት ነው? አይ እንደዛ አይደለም ማለት በጣም ቸጋሪ ያደርገዋል እና ልቡን ያጠማዋል ማለት ይሄ። ከባድ ሆኖ ላስረዳሽ፣ ፍቀጅልኝ። ድምፅ ይሰማሻል? ከምን ዘመን? እሺ፣ ላስረዳሽ። ይሰማሽ፣ በቃ ኢንሻአላ ይሰማሽ ከሆነ የሚውታገሽ አዳምጪሽ፣ ከዛ አልገበሽን ተቆልላ ማለት አንድ ላይ አንድ ላይ ከዚህ ጋር ቃል በቃ እየፈታ ነው፣ ይሄን ፍተና። ከዛ ደግሞ ወደ ቀጣይ መጣ። ችግር የለ፣ ስቴፕ ባይ ስቴፕ። ይሄን መጀመሪያ ንጨርስ። አልሐምዱሊላህ። ወቀፋ ጥያቄዋ ምንድነው? አላህ የፈለገውን ሰው ያጠማል የፈለገውን ሰው ይመራ ይላል ቁርአን። ስለዚህ እኔ የጠመምኩት አላህ ስላጠመመኝ ነው የሚል ጥያቄ የተነሳው፣ መጀመሪያ ማወቅ አለብሽ የሻእ የሚለው ቁርአን በቁርአን ይብራራል። ምሳሌ አምላካችን እንደዚህ ይላል፣ ዩአቡ መየሻ ወፍሉ መየሻ አለ። የፈለገውን ሰው ገሃናም ያስገባል የፈለገውን ሰው ጀነት አስገባ ይላል። የፈለገውን ሰው የሚል አይሻ አደለ። ግን ይሄን አንቀጽ ቁርአን አብራሩ። ምን ብሎ አብራራው? ዩአዚቡ ዛሊም ከሃዲያን ጋሃንም ይገባላለ። ስለዚህ ጋሃንም የሚያስገባቸው ለማን ነው? እንዲሁም ጀነት የሚገቡት ካሉ ጀነት ይገባሉ። ወደ እስልምና አላህ ወደ እስልምና የሚመራቸው ለማን ነው? ሱረቱል ማኢዳ ቁጥር 16 እንደዚህ ይላል። ሱረቱል ማኢዳ ቁጥር 16። ካሜራ ካሜራ ልክፈት መሰለኝ። ካልተሰማሽ ንገሪኝ እሺ። ካሜራ ስከፍት ካልተቆራጠብሽ ንገሪኝ እሺ። እንደዚህ ይላል አላህ ውዴታውን የተከተለውን ሰው የሰላም መንገድ በእርሱ ፍቃድ ይመራችኋል፣ በፍቃዱም ከጨለማ ወደ ብርሃን ያወጣችኋል፣ ወደ ቀጥተኛ መንገድ ይመራችኋል አለ ሚላትይ ወደ ቀጥተኛ መንገድ የሚመራችሁና ማን ነው ሚላት በፍቃዱ ወደ ብርሃን እና ማን ናቸው? አላህን የተከተሉን ሰዎች ናቸው። ስለዚህ አንድ ሰው አስቀድሙ ከሀዲ የሆኑት ማን ነው ከሀዲ? እሱን ላሳይሽ ነው። ስለዚህ አንድ ሰው በአላህ የሚያምን ከሆነ እውነትን ከፈለጋለህ ምን ያደርገዋል? ወደ እውነት መንገድ ያመጣዋል። ጨምርልሽ። ሱረቱል በቃ እንደዚህ ይላል አላህ እነዚያ ያመኑትን ሰዎች አለ ለእነዚያ ከእውነት በእርፍ ለተከራከሩ በፍቃዱ መራቸዋል። እና ማን የመራቸው ያምኑት አይደለ። ስለዚህ አንድ ሰው መመራ ከፈለገ ማድረግ አለበት፣ መጀመሪያ ማመን አለበት። ሲያምን አላህ ይመራዋል። ምሳሌ አንቺ እውነትን ስፈልጊ ማለት ነው። በልብሽ እውነት ስፈልጋለህ ብለህ ያቅሻል፣ ወደ እውነት ያመጣሽ አንደኛ ይችላል። እሺ አላህ የሚያጠማቸው አሉ ከተባለ አዎ አሉ። እና ማነው? ስለዚህ እና ማን እንደሚያጠማቸው ተመከሽ። እሺ ሶስት ፎቶግራፊ እንደዚህ ይላል። አላህ እንደዚህ አለ ድንበር አላፊ ተጠራጣይ የሆኑ ሰዎች ያሳስተናል ወይም ያጠማቸዋል አለ። እና ማን ነው የሚያጠማቸው? ወገናችን እና ማን ነው የሚያጠማቸው? የለች መሰለኝ እሺ አላህ የሚያጠማቸው እና እሺ ቁርአን ድንበር አላፊ ተጠራጣሪ ሰዎች ያሳስተው የሚያጠማ አላለ አላህ አይ አይሻ ድንበር አላፈቸው ማሻለ ጥሩ እየመጣ ነው። ስለዚህ አሁን ምናወቅ ወገኖቻችን፣ ምናወቅ መጀመሪያ አንድ ሰው ቆይ፣ አንዴ፣ አንድ ሰው በአላህ የሚያምን ከሆነ አላህ ምን ያደርገዋል? ወደ ቀጥተኛ መንገድ ይመራዋል። እንደዚህ ነው። ከሃዲ ከሆነ ደግሞ አላህ ያጠመዋል። ጀምል ሱረቱ ኢብራሂም እንደዚህ ይላል ወይዱል ላሁ ዛሊሚን አለ። አላህ ከሃዲዎችን ያጠማል። እና ማንም ከሃዲዎችን። ስለዚህ አንድ ሰው ከሃዲ ከሆነ በራሱ ፍቃድ ከሃዲ ከሆነ አላህ ምን ያደርገዋል? ክህደት ላይ ክህደት ይጨምርበታል። መጀመሪያ አላህ በደለኛ ያመለካል። አላህ ሰዎችን አይበድልም። ማስረጃ ደግሞ ሱረቱ ፉሲለት እንደዚህ ይላል ወማ ካነ ረቡከ ቢዘላሚን ሊልአቢዳለ ጌታ ባሮቹን በድ አይደለም መሰለኝ። አላህ ሰዎችን አይበድልም። አንድ ሰው በእስልምናችን ማመንን መካድም ይችላል። ሱረቱል ካህፍ እንደዚህ ይላል እውነቱ ከጌታ ነው አለ። የፈለገ ሰው ይመን የፈለገ ሰው ይካድም አለ። ስለዚህ አንድ ሰው በእስልምና ማመንም መካድም መብት አለው። ነገር ግን አንድ ሰው እውነትን ሲፈልግ፣ የእውነትን ብርሃን ሲፈልግ አምላክ ምን ያደርገዋል? ብርሃኑ አምላክ ስለሆነ አምላክ ብርሃን ይሰጠዋል። ምን ካደረገ ብርሃን ከፈለገ አሻለ ስለዚህ አንቺ ምላት ወገናችን፣ ብርሃን በራስሽ ፍቃድ በራስሽ ፍላጎት ብርሃን የምትፈልግ ከሆነ አላህ ምን ያደርግሻል? ብርሃን ይጨምርልሻል፣ ወደ ብርሃን ያመጣሻል። ምን ካደረግሽ? መጀመር አንቺ ብርሃን መፈለጋለብሽ። እንዲሁም አንቺ ካሃዲ ከሆነሽና ልብሽ ላይ ክህደት የምትጨምር ከሆነ አላህ ምን ያደርግሻል? ክህደት ላይ ክህደት ይጨምርብሻል ማለት ነው። በራስሽ ስራ ማለት ነው። በራስሽ ስራ አላህ የተመሩ ሰዎች ኦሬዲ ተመርተዋል እኮ አላህ መምራት የነበረበት ከሃዲዎች ነው የሚል ጥያቄ ይነሳል። ተገቢ ጥያቄ ነው። ጥያቄው ምንድን ነው? አላህ የሚመራው በስልምና እነማን ነው? ያመኑት ነው የሚመረው አይደለ? ግን እኮ ያመኑት እኮ መምራት የለባቸው መምራት ያለባቸው ኦሬዲ አማኑ ስለ እማን መምራት ያለባቸው ከሃዲያን ናቸው ይላሉ። ግን እንደዚያ አይደለም። ልስጥሽ ሱረቱ አሊ ኢምራን እንደዚህ ይላል። አምላካችን ከይፈ የህዲላሁ ቀውበን ከፈሩ ባዕደ ኢማንህ ማለት ከእምነታቸውና መልእክተኛ እውነት መሆኑን ከመሰከሩ የተብራራ አንቀጾችም ከመጡላቸው በኋላ አእምሮ አላህ ከሰጣቸው ነብይ ከላከላቸው በኋላ የካዱትን ህዝቦች አላህ እንዴት ያቀናል? በራሳቸው ፍቃድ ጠመዋል እኮ፣ አላህ እንዴት በነሱን ይመራቸዋል? አላህ በእዳ ህዝቦችን አቀናምና አለሽ አይደለ? ቁርአን መለሰልሽ። ስለዚህ ነብይ ተልኮላቸው መጽሐፍ ወደራቸው ከሃዲ ከሆኑ አላህ እንዴት ይመራቸዋል? እንዴ በወል ይመራቸው ይችላል? አላህ እንዴ፣ በተአምር የማይሆን ነገር ነው። ስለዚህ መማራት ከፈለጉ ማድረግ አለባቸው ማመን አለባቸው። ስለዚህ ቁርአን ምንድን ነው የሚል፣ የህዲላሁ መን ይተባርዱ ዋና የአላህን ውዴት የሚከተል ሰው አላህ ይመራዋል። ስለዚህ በስልምናችን አላህ ወደ ቀጥተኛ መንገድ የሚያመጣው እውነትን የፈለገን ሰው ጠማማ ነው ያመጣም፣ ጠማማው ከመጣማ ምኑ ምድር ላይ ለማጠመቀ መልአኩ ነው ማጥቆ ነው። ሀሳቤ ግልጽ ነው። አሁን ያልገባሽ ካለ ጠይቅ። ይሄ አልገባኝ እንዴ? እሺ። ስለዚህ የፈለገውን ሰው ማለት ፖንት መጀመሪያ የጠመመውን ሰው ቢመጣም ያው አላህ እንትና ይለውም ነው አይደለ? ያቀናው አስቀድሞ ጠማማ ከሆነ ጥመቱ ላይ ጥመት ይጨመርበታል። ገባሽ? አሁን ቁርአን እኮ ነገረሽ። እሺ ቀጥይ። ኔትወርክ ይዞሽ ነው። አይ አስቀድሞ ያጠማማ የሚሆነው ሰው እራሱ አላህ አጣሞታል ብዬሽ ስለተረዳሁት ነው። እንደዚያ ካልሆነሽ፣ እንደዚያ አይደለም። ሰውዬው መጀመሪያ በራሱ ፈቃድ ከጠመመ ነው። ሰውዬው በራሱ ፈቃድ ደግሞ ያንብልሽ። እንደዚህ ላይ አለህ አለ ከእምነታቸው በኋላ መልእክተኛ እውነቱን እንደሆነ ከመሰከሩ በኋላ የተብራሩ አንቀጾች ከመጡ በኋላ አላህ ነቢይ ልኮላቸው አምሮ ሰጥቷቸው ነቢይ ከላከላ መጽሐፍ ካወረድላቸው በኋላ የካዱ ሰዎች ነው። እሺ ገባሽ? ስለዚህ አላህ ነቢይ ልኮላቸው ቁርአን አውዶላቸው ካስተማራቸው በኋላ የካዱ ሰዎች ምን ይደረጋሉ? ሚላተይ አላህ ክደት ይጨምርባቸዋል። ለምን? መጀመሪያ ከሐዲስ ለነቢይ ቀጣቸዋል። እሱ ምንድነው? ክደት ላይ ክደት ይጨምርባቸዋል። ልባቸውን ያስጨንቀዋል። ለምን? ኦልሬዲ ከሐዲስ ነበሩ ማለት ነው። አላህን የፈጠራቸውን ስለካዱ ማለት ነው። ኦኬ፣ እንደዚህ አማኝ ከሆኑስ አላህ ነብይ ኮላት ያመኑ ስጋሉ ሲያመኑ ከሩ ደም አላህ ያደርጋቸዋል። ብርሃን ላይ ብርሃን ይጨመርላቸዋል። ወደ ቀጥተኛ መንገድ ይመራቸዋል። እነማንን ያምኑትን ሰዎች ማለት ነው። እንዲሁም አንድ ጣውት አምላኪ ከጣውት አምላክነት ወጥቶ ከጣውት አምላክነት ወጥቶ ወደ ብርሃን ከመጣ አላህ ብርሃን ይሰጠዋል። እሺ አሁን ገባሽ? እሺ ስለዚህ አስቀድሞ አላጠማማም እንዲሆንም አላዘዘውም ማለት ነው አይደለ? ቁርኣን እኮ ነው አላ የሚለው ሌላም ላይ ክፍል እኮ አለ ነገር ገብቶኛል ግን ሌላን ክፍል ላይ ስላለ ግራ ያጋባል። ስለዚህ አሁኑ ገብቶሻል፣ ወደ ቀጣይ ነው አሁኑ ገብቶሻል። ይህንንም ደግሞ የሚደግፍ ሌላ አለ እኔ እንዳልኩት። ስለዚህ ይህን ዘጋ። አሁን ደግሞ ወደ ቀጣዩ ደግሞ አምጪው ማስረጃ፣ ቀጣያሽ ደግሞ እንገሪኝ። እሺ፣ አሁን ያልከው እኮ ገብቶኛል። አላህ አስቀድሞ አያጠማውም፣ እራሱ ጠማማ ከሆነ ግን ያው በክደል ላይ ክደት ራሱ አላህ ይጨምርበታል እንጂ አላህ እንዲጠማ አልፈጠረውም። ማ ያልከኝ ገብቶ፣ አማኝ ከሆነ ደግሞ የሚደረጋል አማኝ ከሆነ ደግሞ የሚደረጋል ሚደረግ አንድ ሰው አጥቀባለበደንብ ገብቶሻል። አሁን ቀጥቼሽ። ግን ታዲያ እዚህኛው ደግሞ ሱራ ሰላሳ ሁለት መሰለኝ ቁጥር አስራ ሶስት ላይ በሻል ኖሮ ለነፍስ ቅንነቷን በሰጠናት ነበር ግን ከሰዎችም ከጋኔሎችም የተሰበሰቡ ሆነው ገሀነብን እሞላለሁ ማለት ቃሉ ከኔ ተረጋግጧል ይላል። ይሄ ራሱ አስደንጋጭ ነው ለኔ ማለት መሻል ማለት በፈልግ ኖሩ ነው የሚለው። አላህ ከፈለገ ለእኔ ነፍስ ቅንነቷን ወይንም ደግሞ እምነቷን ይሰጠኝ ነበር፣ ግን ያልሰጠኝ እሱ ለገሃነብ እንደሆነ ስለፈለገ ነው። አይደለ እንደዚህ ነው ቃሉ ይመስለኛል። አይደል አይደለም። አታደርገው ስ ደና ስዱስቀድልምላ ወከፋ አንቀጹ እያወራ ያለው መሰለኝ ስለአለ ፍላስለአለ መሻ እያወራ ያለው አላህ ከፈለገ ሙሉ የምድር ሰው አማኝ ማድረግ ይችላል። ግን አስቀድሞ ሲፈጥረን ምን አድርጎ የፈጠረን አስቀድሞ ሲፈጥረን ፈሪቁን ፊል ጀነቲ ወፈሪቁን ፍል ሳይል ግማሹ ሰው ገነት ይገባል ግማሹ ደሞ ገሀነም ይገባል የፈጠረው ገነትና ገሀነም አለ ኦኬ እኛ ሰዎች ነን ሰዎች ደግሞ ልዩ የሚያደርገው ምንድነው ከተባለ ነጻ ፍቃድ አለን ከሃዲ አለ አማኝ አለ መላኮች አሉ መላኮች ብቻ አላህን አያመጹም ማለት ግን አላህ እኛን ከመላእክት ለየን ማመንም መካደም እንችላለን አላህ ምን አለ በሻ ኖሮ አለ ነፍስ ሁሉ ሁሉ ቅነቱን በሰጣት ከፈለገ ምድር ላይ ያለውን ሰው በሙሉ ሙስሊም ማድረግ እንችላለን አለ አላህ ከፈለገ ማድረግ ይችላል። የምድር ሰው በሙሉ ሙስሊም ማድረግ ይችላል። ግን እንደዛ ከሆነ ፈተናው ቀረ እኮ ማለት ነው። ወደዚህ ምድር የመጣበት ዓላማ ቀረ ማለት ነው። ሁሉም ሰው አማኝ እኮ አማኝ እኮ ሆኖ ኮላ ለምን ምድር ላይ መጣ? ለምን መፈተን እኮ የለም። ምሳሌ፣ ሁሉም የክላስ ተማሪ ጎበዝ ከሆኑ ለምን ይፈተናል? መፈተን እኮ የለባቸው። ይታወቃሉ ጎበዝ እንደሆኑ። ግን አምላካችን ወደ ምድር ያመጣ ለምደ ከተባለ ግማሹ አማኝ ስለሆነ ግማሹ ከሀዲ ስለሆነ ነው። ግን አላህ ከሀዲዎቹ አማኝ ካደረጋቸው ገሀንም እኮ ያስፈልግም በምድርም አታስፈልግም። እኛ መላክ ሆነን ማለት እኮ። ግን አምላካችን ወደ ምድር ሳይሆን እኛን ሊፈትነን ያመጣል። ስንፈተን ከሀዲዎችም አሉ አማኞች አሉ። ግን አምላክ ከፈለገ ከሀዲዎቹን ራሱ አማኝ ሊያደርጋቸው ይችላል። አይችልም? እግዚአብሔር እኔን ክርስቲያን ማድረግ አይችልም? እግዚአብሔር በአንቺ ይችላል እኮ አይደለ? ግን ካደረገ ምኑ ፈተና ሆነ?

ምንም ትርጉም ሴንስ ለስ ነው የሚሆን። ወደ ምድር የመጣበት አላማ ትርጉም አይኖረውም። ወደ ምድር የምድር የመጣበት ልንፈተን ነው። ለምን የምንፈተው ምንድን ነው? ካህዲም ስላለ አማኝም ስላለ ነው የምንፈተነው። ግን አላህ ካህዲዎቹን እራሱ አማኝ ካደረጋቸው ከሙስሊሞች እኩል ይሆናሉ። ስለዚህ አይሆንም ነው። አምላካችን አስቀድሞ ከሰዎችና ከሃዲዎች ጀሀነምን እሞላለሁ ብሎ ቃል ገባ፣ እንዲሁም ጀነት እንደሚሞላ ቃል ገባ። ስለዚህ ገነት የሚገቡ ሰዎች አሉ፣ ጀሀነም የሚገቡ ሰዎች አሉ። ገነት የሚገቡ ሰዎች በራሳቸው ፍቃድ ጀነት ይገባሉ። ጀሀነም የሚገቡ እንደዚህ ጀሀነም ይገባሉ በራሳቸው ፍቃድ። ገባሽ? ሀሳቡ ይሄ ነው። እሺ ግን አላህ እራሱ በሻል ብፈልግ ኖሮ እኮ ነው የሚለው። ብፈልግ ኖሮ ለአንድ ሰው እምነቱን ቀጥተኛ መንገድ እመረዋለሁ ለሁሉ ነው። አንድ ጠይቅ ልቅሽና ወይ እየገባሽ እንዲመጣ እግዚአብሔር ከፈለገ ሰዎችን በሙሉ ክርስቲያን ማድረግ ይችላል አይደለ? ይችላል። እግዚአብሔር ከፈለገ ነው። የሚፈልግ ይከተል፣ ማይፈልግ ይከተል ነፃ ፈቃድ አላ በቃ ይሄን ያልኩሽ ሽ ይሄን ያልኩሽ በእስልምናም ነፃ ፈቃድ አለ። ግን አላህ ከፈለገ ደግሞ ሰዎችን በሙሉ አመን ማድረግ ይችል ነበረ። ግን በእስልምና በእስልምና በእስልምናችሁ እሚሆን አለ ነፃ ፈቃድ አለ። እርሱ ምንድነው ማመን መካልም ነው። አላህ አንቺ ሙስሊም እንደሆነ እንድትሆን ካደረግሽ እኮ የራሱ በደል እኮ ነው። በራስሽ ፍቃድ ሳት ሳይሆን አላ አስቀድሞ ሙስሊም ካደረግሽ ትርጉም አይኖሩም። አስቀድሞ ሲኦል እና ለገነት የተፈጠረ ምናምን አለ አለ በእስልምና አላህ አውቃቸዋለሁ የመጀመሪያ ዜጋ አላህ እሱ በኋላ እናወራበታለን። መጀመሪያ የገባሽ ገብቶኛል። ግን ይሄ ኮንቴክስቱ እንደዚያ ስላልመሰለኝ ነው። አንድ ምሳሌ ላንሳለሽ። እሺ፣ ያው ትምህርት ስለሆነ እንዳይደብርሽ መጽሐፍ ምክ ምዕራፍ ሰባት ቁጥር 13፣ መጀመሪያ እግዚአብሔር ሰዎችን ያጠማል ያጠምም እ እግዚአብሔር ሰዎችን ያጠማል ያጠምማል። አስቀድሞ ወስኑበት፣ እግዚአብሔር ያጠማል ያጠምም። እግዚአብሔር ሰዎችን አስቀድሞ አይወስንበትም ማጥመም፣ ማጥመም፣ እግዚአብሔር ሰዎችን ያጠማል ያጠምም

ፈጣሪ ያጠመመውንማ ማንም ሊያቀነው አይችልም። ስለዚህ እግዚአብሔር ያጠማለ እኔ እኔ አሁን አሁን ነው አንቺ አይችልም። ስለዚህ ለምን እግዚአብሔር ያው እግዚአብሔር ጠማማ ያደረገው የሚለው እግዚአብሔር በመጽሐፍ ቅዱስ መሰረት ሰው መስማት አይችልም። በመጽሐፍ ቅዱስ የሚሰሙት ብቻ አማኞች ናቸው። በቃ የቤት ስራ አትመልሽ። የቤት ስራ ብቻ አላስጨንቅሽም። የዮሐንስ ወንጌል መራፈስ ነው። አቤት እንዴት ነህ? እንኳን የወንጌሎቹን ፔጆቹን እየነገርካ፣ ቀደም ተናግራለች ብዙም አላውቅም ስላለች ታነባቸውና ሌላ ጊዜ ደግሞ ተመልሳ የዮሐንስ ወንጌል ምዕራፍ 12 ምዕራፍ 12 ቁጥር 37 እንደዚህ ይላል። ነገር ግን ያንን ያህል ምልክት በፊታቸው ምንም ቢያደርግ፣ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? ያለው ቃል ይፈጸም ዘንድ በእርሱ አላመኑም። ማለት ያደርግ ኢየሱስ ታምር ሰራ። ኢየሱስ ታምር ቢሰራም ሰዎች አላመኑም። ለምን አላመኑም ሲባል ይፈጸም ዘንድ ኢሳይያስ ተጋግገ ቃል ይፈጸም ዘንድ ተበከች ኢሳይያስም ደግሞ አለ፣ በአይናቸው እንዳያዩ ሲሚ ሲሚ በረም በአይናቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እኔ እንዳልፈውሳቸው፣ አይናቸውን አሳወረ፣ ልባቸውን አደነደነ ብሏልና። ስለዚህ ማመን አቃታቸው አለ። ይሰለ ጌስት አምር ግን አያምኑ። ለምን አያምኑ? እግዚአብሔር አስቀድሞ አይናቸውን አሳውሮታል፣ ያው ልባቸውን ደግሞ አደንደኖታል። ደንቆሮ ናቸው፣ በቃ ምንም አይሰሙም። ስለዚህ ማመን አቃታቸው አለ። ስለዚህ ማመን አቃታቸው አለ። እነሱ ማመን ቢፈልጉም ግን አልቻሉም። ለምን? እግዚአብሔር አስቀድሞ ደንቆሮ ስላደረጋቸው ማለት ነው። ይሄ ተጋለ ነው። ወጭ ታስቢያለሽ። በሰው እንደዚህ ታስተምሪ የለም ይላል በቃ ይቅርብሽ። የቤት ስራው ሰጪ እሺ። እንቀጥላለን። መልሽ ቢ አላስጨንቅሽም። ብዙ ጥቅሶች አሉ በመጽሐፍ ቅዱስ ግን እንዳትጨነቅብኝ፣ እንትጨነቅ አልፈልግም እኔ። እሺ፣ አሁን ጥያቄሽን እንቀጥ ሚላታለሽ። ስለዚህ መለስክልኝ። አሁን የሱራ ሰላሳ ሁለት አስራ ሶስት ላይ እሱን ጨረስን እኮ እሱ ላይ አልገባሽ አለ እና ለነፍስ ቅንነቷን በሰጠናት ነበር የሚለውን ብቻ ሲያስረዳኝ ለነፍስ ቅንነቷን ለነፍስ ሁሉ ማለት የምድር ሰዎችን በሙሉ ማለት ነው። ደግሞ ይላል በሻ ኑሮ አለ ነፍስን ሁሉ ቅንነቷን በሰጠናት ነበር አለ። ከፈለገን የምድርን ሰው በሙሉ አማን ማድረግ እንችል ነበር አለ። አላህ ከፈለገን ማድረግ ይችላል። ከሃዲዎችን በሙሉ አማን ማድረግ ይችላል። ግን አላህ ከሃዲዎችን አማኝ ካደረጋቸው አስገደዳቸው ማለት ነው። ሚያት መሰለህ አንችል አላህ አስገደድ ሙስሊም ካደረገች ይሄ በደል ነው አይደለ? ግን አላህ ከፈለገ ይችላል ግን ደግሞ እኔ አስቀድሜ ቃል ገብቻለሁ እሱን ምንድን ነው ቃል የገባው አምላካችን ከሃዲያን ገሐነም ይገባል ብሎ ቃል ገብቷል አምላካችን በእኔ የሚያምን ካለ ገሐነም ይገባል ቃል ገብቷል ግን ከፈለገ ደግሞ አላህ እነዛ ከሃዲዎቹን ራሱ ሊመራቸው ይችላል ግን ከሃዲዎቹን አላህ ከመራቸው ይሄ ራሱ በደል ነው ተገደሻል አንቺ ግን በእስልምና ነጻ ፍቃድ አለ። ነጻ ፍቃድ ስላለ አምላካችን ነጻ ፍቃድ ሰጠን። እሱ ምንድነው አንድ ሰው ከፈለገ ይመን ከፈለገ ይካዳል። ማስረጃ ሱረቱል ከፍ ቁጥር አስራ ስምንት አምላካችን ማለት ተመልከች፣ እውነቱ ከጌታ ነው። ወቁሊል ሐቁ ሚረቢኩም እውነቱ ከጌታ ነው። የሻም ሰው ይመን የሻም ሰው ይካዳል። ስለዚህ አንድ ሰው ማመንም መካድም ይችላል። ግን አላህ ከፈለገ ደግሞ ሰዎችን በሙሉ ሙስሊም ያደርጋቸው ይችላል። ግን ሰዎችን በሙሉ ሙስሊም ካደረጋቸው ይሄ በደል ነው በቃ ገባሽ አሁን። ስለዚህ ሰው የሚክደውም የሚጠመውም የሚያምነውም በነጻ ፍቃዱ ነው እንጂ ባለሳኔ ነው፣ በነጻ ፍቃዱ ነው። አምላካችን ተናገረ እኮ እውነቱ ከጌታ ነው አለ። ያ ቁርአን ላይ ሱረቱ ልካፍ ቁጥር 29 ሱራ 18 ቁጥር 29 ደግ የሚላን በብልሽ እውነቱ አለ ከጌታ ነው አለ። እውነት ማን ነው? እውነት አላህ ነው። እሺ የሻ ሰው ይመናል። የፈለገ ሰው ይመን የፈለገን ሰው ይካድ እኛ ለበደለኞች አጥሯ በእነሱ የከበደ እሳት አዘጋጅ ከሃዲ ካለ እሳት አዘጋጅቻለሁ አላህ ይሻለ ስለዚህ አንድ ሰው ማመንም መካድ ይችላል ከሃዲ ከሆነ ሳምን አለው ከሆነ አላህ አስቀድሞ ጋህነም አዘጋጅቷል በስልምና ነጻ ፍቃድ አለ እሺ ኦኬ ገብቶኛል ከሀዲ ከሆነ አው ክህደት ነው ይጠሟል እንጂ እንተና ይደም ግን አስቀድሞ እንዲክድ ያደረገው አላህ ነው ወይ ይሄ ነገር ብቻ ነበር ያልገባኝ አይ አይደለም የራሱ በራሱ ፍቃድ ነው ካደው አላህ አስገዶ ከሃዲ ካደረገው ይሄ ምኑን እንትን ሆነ? ቁርአን እኮ ማካነ ረቡከ ቢዘላሚን ላቢድ አለ። አላህ ሰዎችን በዳ። አይ ካሜራ ያልከፈኩት ኔትወርክ ያስቸገራት ስለሆነ ነው። እሺ ኔትወርክ የተቋረጠባት ስለሆነ ካሜራ ያስከፍት ያስቸገራታል። ለእዛ ነው። አይ ተቋርጦ ነበር እያወራህ ከነበረ አልሰማሁም። ለእዛ ነው። ኔትወርክ ይዞሻል? እሺ ተመልሶልሻል። አይ ሊክድ እኔ አሁን ከመካዱ በፊት እንዲክድ ተደርጎበት ነበር ወይ የሚለው ብቻ ነው እንጂ ከካደ በኋላ አዋል ላይ ያል በዚያው ክህደቱ ሊጨምርበት ይችላል። በዚህ ችግር የለብኝም ግን አስቀድሞ ራሱ እንዲክድ የተደረገበት ፈጣሪ ነው ወይ የሚለው ነው። ኖ አይደለም፣ አይደለም በተአምር አይደለም። በእስልምናችን አላህ ሰዎችን ከሀዲ አድርጎ አይፈጥርም። ቅድም ክሰጥ ይችላለ አምላካችን ሱረቱል ፉስሲላት ቁጥር አርባ ስድስት በዝግቢ ሱረቱል ፉስሲላት ቁጥር አርባ ስድስት ምንድን ነው የሚለው መልካም የሰራ ሰው ለነፍሱ ብቻ ነው ያጠፋው ሰው በራሱ ላይ ነው አለ። ጌታ ለባሮቹ በዳ አይደለም አለ። አላህ ሰዎችን አይበድልም። በእስልምና አንድ ሰው ማመን፣ መካድ መብት አለው። ቢያምንም በራሱ ፍቃድ፣ በራሱ እንት እንደሚያም ቢከድም በራሱ እንዲከደው ሜላት። አንቺ ክርስቲያን ልትሆን በቃ ስለዚያ ላይ አስቀድማት፣ ሲምፕሊ እዚ ጋር አይደለም፣ እዚህ ጋር የቅድሙን ለምሳሌ የሚጀመረውን የስራ ስድስት ንሳ ነበው። እኔ እንደዚህ እኔ ለምሳሌ እኔ ሌላ እምነት እንዲኖረኝ ራሱ አላህን ያደረገኝ ወደሚል ጥያቄ ስለማ፣ እንደዛ አይደለም ዩ ስድሽ። አምላክ አስቀድሞ ያውቃል እንጂ አንቺን ካሃዲ እንድትሆኝ አያስገደደሽ። ካሃዲ እንድትሆኝ ካስገደደሽ ለምን ወደ ምድር ያመጣሽ? እንዲህ ካሃዲ እንድትሆኝ ካስቀደሽ ወደ ምድር ለምን ያመጣሻል? ነጻ ፈቃድ አለበት። በእስልምና ግን ከሃዲ ከሆነ አንቺ ከስትፈጠሪ ያለ ከሃዲ አጎ ከፈጠረሽ ለምን ወደ ምድር ትመጫለሽ? ለምን እዛ ላለው ገሀነም የሚያስገባሽ? እንደዛ ከሆነማ እንዴት ከሆነ ለምን አስመጣኝ? ሲጀመር ገሀነም መሙላት ነው የፈጠረኝ ማለት ነው። ምን ይሞላል? አስቀድሞ አምላካችን ደግሞ ሁሉንም አዋቂ ነው። የወደፊቱን ነገር ያውቃል። ሰዎች እንደሚክዱ የሚያውቃል። ሰዎች እንደሚክዱ ስላወቀ ምን አዘጋጀ? ገሃነም አዘጋጀ። እንዲሁም ሰዎች እንደሚያምኑ ስላወቀ ምን አዘጋጀ? ጀነት አዘጋጀ። ጀነት ማለት ገሃነም አለ። ኦኬ። ስለዚህ ከሃዲያን የትገባሉ ገሃነም ይገባሉ። ግን እዚህ ጋር ማቃሌዎች፣ ከፈለገ አላህ ከሃዲዎችን በሙሉ አማኝ ማድረግ ይችላል። ግን አማኝ ካደረጋቸው ራሱ ትርጉም አይኖረውም። አንቺ ከሃዲዎች ክርስቲያኖች አይደለ ሙስሊም ካደረገች ራሱ ትርጉም አይኖረውም። ነጻ ፈቃድ የለማትኮ ነው አንቺን አላህ አስገዶ ሙስሊም ነች፣ በቃ ደ እንደ ክርስትናው ነፃ ፍቃድ የለሽም። ወደ ምድር ሲያመጣ ነፃ ፍቃድ ሰጠን። የፈለገ ሰው ካለ ይመን የፈለገም ካለ ደግሞ ይከሃድ ነው ግን ገባኝ አይ ስለዚህ ሰው በነጻ ፍቃዳቸው ነው የሚክዱት በነጻ ፍቃዳቸው ምሳሌ ስጥሽ አንድ ምሳሌ ስጥሽ እና አንድ ትምህርት ቤት አለ ትምህርት ቤቱ ላይ ሁሉም ተማሪዎች ጎበዝ ናቸው ሁሉም ሁሉም ሰቃይ ተማሪ ብቻ ነው ያለው ይታወቃል በቃ ምንም ጥርጠሬ ሁሉም ጎበዝ ናቸው ደደቦች ተማሪ ተባረዋል ከትምህርት ቤቱ ወይም ደደቡ ተባረዋል እንደዚያ ከሆነ ትርጉም አለው መፈተናቸው እነሱ ሁሉም ይታወቃል በቃ ሁሉም ፕሮፌሽናል ጎበዝ ናቸው ምንም ጥርጠሬ ይታወቃል መፈተናቸው ትርጉም አለው እንደ ትርጉም አለው መፈተናቸው እንዴት አልገባኝም። ትምህርት ቤት ፈተና የምንፈተው ለምንድን ነው? ጎበዝ ከሰነፉ ለመለየት ነው። ማሻለ ሁሉም ጎበዝ ከሆነ ፈተና ያስፈልጋል? ያው ደረጃቸውን ለማወቅ ያስፈልጋል። ሁሉም እኩል ሌቭል ከሆኑ ሁሉም እኩል ሌቭል ከሆኑ ፈተና ያስፈልጋል? ደረጃቸውን ለማወቅ ያስፈልጋል። ኖ እኩል ከሆኑ እያልኩት በደረጃ የመባለጡ ከሆነ እኩል ከሆኑ ሁሉም

ሲጀመር ሲጀምር ለይታቸዋላ። ጎበዝ ከሰነፉ ስለለየ እነሱ መፈተን አይጠበቅብህም። በቃ ያልኩሽ ያል እስልምናም ላይ ይሄ ነው። አላህ ከሃዲያንን በሙሉ ሙስሊም ካደረጋቸው ሁሉም ሰው ሙስሊም ከሆነ ለምን እንፈተው? ለምን ወደ ምድር መጣል? ስለዚህ አሁን በአሁን ምሳሌ ባደረከው ነገር ላይ ከሆነ አንተ አስቀድሞ